ባልና ሚስቶች ነበሩ። እናንተ በደህና ካዳመጣችሁኝ፣ ሁለት ታሪክ እነግራችኋለሁ። ግን የመጀመሪያውን ልንገራችሁ። የምታለቅሱም ከሆነ ሶፍት እሰጣችኋለሁ። እና ባልና ሚስት አብረው ሲኖሩ፣ አንድ ቀን ሚስቲቱ እንትን ትሰራለች፣ የዶሮ ወጥ። የዶሮ ወጥ ስትሰራ፣ ከውጭ መጣና ለማኝ ቤቱን ቆረቆረ። አቤት አለች ሰ ቤቶች አቤት፣ አላህ ከሰጣችሁ ነገር ላይ ርቦኛልና እባካችሁ ህይወቴን የማተርፍበት ትንሽ የሚበላ ነገር ስጡኝ አላቸው። ከዛ ባልየው ደግሞ ውጭ ማን ነው? ይሄ ቤት ውስጥ አለ ነበር። አሁን ዶሮ ወጥ እየሰራይ ነው ብያቸዋለሁ። ሲመጣ እንጀራዋን ቀረባ አደረገችና አንዱ የታፋ ዶሮ አለ ያንን አድርጋ ሰጠች። ለለማኝ ነው። ሹፉ ስማዑ ኢለየ ሽወይ። ከዛ ባልየው ብቅ ሲል አንዱ የዶሮ ታፋ እና እንጀራ ቀርቧል። ሀ አለ። እንግዲህ አሁን ጸጉሩ ቆመ። ያለ እኔ ፍቃድ እንዴት እንዴት እንዴት ትሰጣለች አለ። መጣና እሷን ያው አነሳላት በጥፊ በእርግጫ ብሎ እንደፈለገ ካደረገ በኋላ ፈታት። ነገሩ ረዝሞ ማለት ነው፣ ታሪኩን ሳናስ ረዝሞ በቀጭ ነው። ከዛ በኋላ አሁን ተፋታች። እቺ ሴት ተቸግራ ስትኖር ስትኖር አሁንም ባል የሚባለው ነገር መጣ፣ አገባች። አሁንም ሲኖሩ ሲኖሩ በዛችው ቀን በዛችው ሰዓት የዶሮ ወጥ እየሰራች ቤቶች፣ ሰላም ዓለይኩም፣ ሩቦኛል እባካችሁ፣ አላህ ከሰጣችሁ ነገር ላይ ራቤን የሚያስመልስ ነገር ስጡኝ አለና ለማይለማ ባልዮ ቤት ቁጭ ብሏል። አሁን ቀጥታ እሷ ወዴት ነው የሄደችው? ወደ መዛንኛው ባል ሄደችና ማልቀስ ጀመሬ። በጣም አለቀሴ፣ በጣም ምንድን ነው ያስለቀሳት? ያ ረቢ፣ ያ አላህ አለች። በመጀመሪያ ባሌ እንዲህ አይነት ፈተና ገጥሞኝ ፈተንከኝ፣ አሁንም ያ ረቢ ፈተና መጣብኝ። በምን አይነት መልኩ ነው እንደው ይህን ፈተና ማለፍ የምችለው? አለች ና ስቅስቅ ብላ አለቀሰኝ። አሁን ምን አደረገች? የመጀመሪያው መከራ ስለደረሰባት ቀጥታ ዳይሬክት ሄደችና ና ባሏ ጋ ሀቢቢ አለችው። አንድ ለማኝ ውጭ ላይ ርቦት እየጠየቀን ነው እንስጣው እንዴ ብላ ለመነች። አላህ እኮ ነው የሰጠን፣ ስጭ እንጂ ያላት። መጣች አንድ ታፋ ያንኑ እንጀራ ላይ አንድ ታፋ አድርጋ መጣችና አቀረበችለት። ከዛ በሩ ጋር ቀረብ ስታደርገው እሷ ያየችውን ነገር አይታ ሰታ ስትመለስ እየሮጠ እያለቀሰ ስቅስቅ እያለች እቤት ስመጣ እያለቀሰ እሷ ወደ ቤት ስገባ ባልዩ ቤት ውስጥ ያለው ከቤት ወጣ ሲል ግጥምጥም፣ ምን ነው ምን ነካሽ? ምንድን ነው? በቃ ብዙ ነገር አላት። አለቀሰች። ምን ነክቶሽ ነው ምናምን? አይደለም እኮ አለች። ማንም ነክቶኝ ሳይሆን ያ ውጭ ላይ እንጀራ የለመነኝና የሰጠሁት እኮ በእንደዚሁ አይነት ፈተና እሱ ጋር አብሬ እየኖርኩኝ ለማኝ መጥቶ ደብድቦኝ ፈቶኝ አሁን ግን እሱ ይሄው ለማኝ ሆኖ መጣ። ያንን አይቼ ነው ያለቀስኩት አለች። እሱም ብዙም አልቆየም፣ እሱን ቀጠለበት ለቅሶ። ሆንም በጣም አለቀሰ። አንተስ ምን ችግሮ ነው ሆነ ነው የምታለቅሰው አለችው። እሷ አይ የዛን ጊዜ እኮ አብራችሁ ስትኖሩ ለማኝ ሁኜ መጥቼ የነበርኩት እኔ ነኝ አላትና ሁለቱም በለቅሶ ራሳቸውን ስተው ሱብሓናላህ፣ የሚገርም ታሪክ ነው። በጣም የሚገርም ማለት ምንድነው የዚህ ታሪክ እነዚህ ልጆች ይህንን ደዐዋ በተግባር ሲሰሩ ያስታወስኩበት አንድ ሰው በሰፈረቁና እሱም ይሰፈራል ማለት ነው። አብሶ አሁን ስለ ኩራትማ ያደረጉት አልኪብሩ በጥሩል ሀቂ ወገምጡናስ። ኩራት ብሎ ማለት ሰዎችን መናቅ ሀቅን አለመቀበን አሁን ደግሞ ኩራት መቼም ታውቁታላችሁ። አራዳ ነኝ የሚለው ከተሜው ኩራት ካካሂዱ ይጀምራል። አካሂዱ ዘንበል ዘንበል እያለ ሴቶቹም እግራቸውን ወደዛ እንደ ሰካራም ቃጭቋ እያደረጉ ያደርጉ ማስ እንትኑኔ ኢለአኺሪ እናንተ ጨርሱት። ወንዱም ነው ሴቱ ብቻ እያደረገ ምናምን አይደል። ኩራት ማለት ይሄ ነው። ሀቅን ሲነገሩ የማይቀበል ማለት ነው። እና በኩራት የሞተ ሰው ኩራት ያለበት በቀልቡ ላይ ኩራት ያለበት የሞተ ሰው ጀነትን ደግሞ እንደማይገባ የአላህ መልእክተኛ ነግረውናል። እና ማኩራት አያስፈልግም። እናንተ ስለ ኩራት መቼም ያኔ ያክል ብዙም